ከብልጫ ወደ ሳምሪ እንዳትመጭ፣ ዋ እዛው ብልጫሽ ላይ እዛው ብልጫ ላይ ተቀመጭ። አንቺ ቦርኮ ነጫጭባ ቦርኮ፣ ባለጌ ባለጌ ነጫጭባ ቦርኮ፣ ነፍሳት የሆነች ሸገግታ ተዛ ሽ ለቢ

አባትሽ ደግሞ ጠንቋይ ነው አሉ። እግዚአብሔርን ይቅር ይበለኝ። እኔ አልልም አልልም እንደዛ። ተው ተይ። አልልም አልልም አልልም። እኔ አላቅም አይመለክተኝም። ረፊ አይመ ስለ እንደዚያ ነገር እኔ አላውራም። ስለቤተሰብ አይመለክተኝ አይመለክተኝም። እንድትረታ እንድታግዝ እንጂ አይመለክተኝ አይመለክተኝ። ተይ፣ ረፊ አልልም እንደዛ። እኮም እሰይ ስርዓት አልልም አልልም። እኔ እንደዛ አልልም። ረፊ ቮይሱ ይደግም። አንቺ ቮይሱን አንቺ ይደግም

ዳናሽ ሰላም፣ ምን ያለልሽ? አቤኔዘር የሚባለው የዲቦራ ባል ነው እንዴ? እስቲ ንገሪኝ። እስቲ ስለነሱ እስቲ ንገሪኝ ስለሱ። መታቂ ነገር አለ ልጅ ውስጥ ትክክለኛ የእሷ ልጅ ነው ወይስ ምንድነው? እስቲ እኔ እኮ ግራ ገባኝ። እና እስቲ ና ምንድነው? እኮ ግራ ገባኝ። ለምንድነው ግራ የሚገባሽ ብልጫዬ? ለምንድነው ግራ የሚገባሽ ማርያም? ለምንድነው ግራ ይገባሽ? ግን ለምንድነው ግራ ይገባሽ? ማርያም፣ ማርያም ለምን ገባሽ ግራ? ለምን ግራ ገባሽ? ግራ የገባሽ ነገር ገብተሽ ትፈተፍቻለሽ። ማአረ ግራ የገባሽ ነገር ኮሉ እንደምታውቂ ሰው እኔ እኮ ስለማውቀው ነው፣ እኔ ስለማውቀው ነው። ወንድምሽን ምሽን እርጂ፣ ወንድምሽን አግዙ። ጃጓሪ የኔ ቆንጆ ብልጫ ሳምሬ ናት። ሳምሬ ብልጫ ነው ስሟ። ኢትዮዬ የኔ ቆንጆ ያጅልኝ ሪከርድ የምንም አባሽ ሳምሬ የለም። አንቺ ዱርዬ፣ አንቺ ቦዘኔ፣ ቦርኮ የምንም አባሽ ሳምሬ የለም። ብልጫ ብልጫ ይብሉ እኮ እህት፣ የነ መሐመድ እህት ሙሄን አምጭ፣ ችግር ላይ ነው ያለው ኢትዮጵያ፣ እንትን ብልጫ ትም የምን አባሽ ሳምሬ፣ አንቺ ቦርኮ ሳምሪ እንዳልሆነች እኮ ለምን በሉ፣ ሳምሪ እንዳልሆነች እንዴት በሉ በልታ ፀጉሯን ታካለች። ፀጉሯን አካ በርገር ትበላለች። እንደዚአይነት ሳምራይ ታለች ንገር። በርገር በልቶ ፀጉሩን የሚያክ ከፀጉሩ ማከክ በኋላ በርገር የሚበላ ኢትስ ቱ ያኬ ያኬ! በጣም ትዘግ ያለሽ በጣም ዘግናኝ። ራስሽን ጠብቂ። ማረ እኔ ሌቭል ላይ ለመድረስ በጣም በጣም በቃ ምንም ምንም በቃ ይቀርሻል። አትሊስት ይሄ አፍሽን ግሪው፣ ይሄ አፍሽን ተገሪ። ቤተሰቦችሽን አክብሪ፣ እናትሽን አክብሪ፣ ስትደውልልሽ በስነስርዓት አውሪ። ቡልኮዬን አምጥተሻል፣ ጎበዝ፣ ጎበዝ። ቡልኮን አምጥተሻል፣ ዱባይ ቡልኮን ዱባይ አምጥተሻል፣ ቡልኮን ዱባይ አምጥተሻል። ሙሄንም አንጮ ዱባይ እኔ እረዳሻለሁ። ከሸይ ልብስ ወደራረግልሻለሁ ይሄን መልዕክት አስተላልፎ ነው ልብስ ወርደር አረግልሻለሁ አባቴ ይሙት ነው የምላችሁ። ይኸው የአባቶች ቀን ነው በአባቴ የምልልሻለሁ። እኔ ልብስ ወርደር አረግልሻለሁ። አንድ ልብስ አራት ቀናት አትልበሽ ፕሊዝ፣ በዱባይ ሙቀት የኔ ቆንጆ ፕሊዝ። በቆምሽ እየገማሽ ነው። ቮይሱን አንቺ ቮይሱን ደጋግመሽ ደጋግመሽ ክፈችላቸው። ከሱ ጋር ሆነሽ አሬ ከፍታ ችግር ይላል ችግር የት ይሄዳል? ቮይሱ የት ይሄዳል ብላችሁ ነው። የትም አይድም ሄድም በታፕታፕ አድርጓ ብጫዬ

አይርዲ እንደነሽ ታና ሾይሉ ሰላም ነው ያለልሽ። አቤኔዘር የሚባለው የዲቦራ ባል ነው እንዴ? እስቲ ንገሪኝ እስቲ ስለነሱ፣ እስቲ ንገሪኝ ስለሱ የምታውቂው ነገር አለ ልጅ፣ ውስጥ ትክክለኛ የእሷ ልጅ ነው ወይስ ምንድነው? እስቲ እኔኮ ግራ ገባኝ። ግራ ለምንድን ነው የሚገባሽ? እኔኮ እኔ መጨረሻው፣ ግራ ለምንድን ነው የሚገባሽ? በጥፊ ይሄ ግራ እንዳይገባሽ እንዳገባሽ አደርግሻለሁ። በጋጡ እንዲመልስሽ እና በጥፊ በዚህ ጋር ግራ እንዳይገባሽ ነው የማደርግሽ። አነቃሻለሁ በጥፊ አርጌ በዚህ ጋር በዚህ ጋር ደግሞ ጧ አድርጌ መለስሻለሁ። ከዛ እንቀጥታለሽ ግር ግራ አይገባሽ። ከዛ በኋላ አንቃቃሽና በጥፊ አቃናሻለሁ። አንቺ ብልጫ አንቺ ቦርኮ አንቺ ቦርኮ ወንድምሽን አምጪ ነግሬሻለሁ። አይ እንጀዚ ሰርስሻለሁ ገና ገና አሁን ደግሞ ወእቺ ሳደባለሁ ወይ ሙሉ ታ- ወጣ ስትናገር እምመልስላት መልስ ደግሞ ይዘጋታል ይዘጋታል። ወንድምሽም ወይን አምጪ፣ ያለበለዚያም ወይን እዚህ ጋር አምጥቼው እኔ እርዳታ እሰበስብለታለሁ። እሺ፣ አንቺ ለእኔ ባላደል እርዳታ ስልሰበስብ የነበረው ባሏን አምጥቼ እርዳታ እሰበስብለታለሁ እያለች ነበረ። የምናባሽ ባለው ኪታባሽ ነው የምታመጪው። እኔ ወንድምሽን አምጥቼ እዚህ ጋር አንቺ እንትን ማትዩ ከሆነ ማታገዥ ከሆነ እናቴ ትሙት፣ እዚህ ጋር አምጥቼ እናግዘዋለን። እኛ እና ወገኖቿ ወገናችን ነው። እንረዳዋለን፣ እናግዘዋለን። እሺ አድራሻዋለኝ ከነ ምናምኗ ከነ እንትኗ ከነ ጭገሯ ቀሪበልኝ ይቀበሉኝ። እንዳትታዘዙ እንዳትቀየሙ፣ ወዳጆቼ፣ በእግዚአብሔር እንደው በመድኃኒዓለም ይዣቸዋለሁ። ባለጌ የሆነ ባለጌ አድርገውኝ ነው እንደው ይዣቸዋለሁ በመድኃኒዓለም። እችን እንዳትቀርጿል፣ እችን እንዳትቀርጿል፣ እችን እንዳትቀርጹብኝ እችን